ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የምድር ጥግ ብዝት ሙድት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። አደይ ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል አደይ ፍቅር ለደመቀ የሰጠችውን ብር ከራሱ ተቀብላ ለባርኮት ይሄውና ብሩ ብላ ሰጥታው እሱም ላብሽ ነው ያዥው ካለ በኋላ እስከ ዛሬ ለበደልኩሽ ይቅርታ በማለት ስጦታ ልብስ ገዝቶ ሰጥቷት በዛውም የታፈነ ፍቅሩን ወንድሜነህ ባለችው ቁጥር መደንገጡን በቃ ለማለት ለአደይ ፍቅሩን ገልጾላት ነበር። አደይ ግን በድንጋጤ እሱ ሊሆን እንደማይችልና ከዚህ በኋላ ስለዚህ ጉዳይ እንዳያነሳባት አስጠንቅቀው ወደ ቤት ተመልሳ ለፍቅርና ለዲቭ ባርኮት ፍቅረኛዋ እንደሆነ ነግራቸው ደንግጠው ነበር ያለቀው። በዛሬው ክፍል ደግሞ እነሆ አደይ አመናጭቃው በሄደችበት ካፌ ቁጭ ብሎ የቀረው ባርኮት የዱሮ ፍቅረኛው ያገኘችው። እሷም ነገሩ ግጥምጥሞሹ ገርሟት የድሮ ጊዜ የሚያሳልፉበት ቦታ እንዴት ልታገኘው እንደቻለችና፣ እሱም እዚህ እንዴት ሊመጣ እንደቻለ፣ እሷም እንዴት ልትመጣ እንደቻለች ተጠያይቀው ጥሏት ሊሄድ ሲል ለምናው ያኔ ድሮ ስለበደለችው ይቅርታ እንድትጠይቀው በማሰብ ለመነችው። እሱም አንዴ ብቻ ስለተባለ ቁጭ አለ። ለምን ጥላው እንደሄደች ጠየቃት። እሷም የእውነት አፍቅራው አግብታው ሳይሆን የክስቷ ልጅ እንደሆነ አብሯት የነበረው ማንንም ወዳ ወይም ማንንም አፍቅራ ሳይሆን በሰዓቱ የነበራት ምርጫ አንድና አንድ ይሄ ስለነበር እሱም ከወንድ ጋር አብሮ ስላያት ብቻ ተናዱ ምንም ሊያዳምጣት ባለመሞከሩ፣ ይቅርታ ተጠያይቀው እሷም እሱን ለማየት እዚህ ቦታ ሁሌ በየሳምንቱ እንደምትመጣ ነገረችው። እሱም ፍቅረኛ የለኝም ካለ በኋላ ሁኔታው ግራ ስላጋባው ሌላ ጊዜ ሁኔታዎች ሲመቻችለት ደውሎ እንደሚያገኛት ነግሮ ተሰነባብቷት ሄደ። የወንድሟን ምክር አልሰማም ያለችው ሊዲያ ኤላ ቤት ሄዳ ለምለምን አስደብራት ነበር። ኤላን ብቻውን ለማውራት ፈልጋም ውሃ ጠማኝ፣ ለምለም ውሃ ታምጣልኝ አለችው። ለምለም ሁኔታዋ ደስ ባይላትም ኪችን ገብታ የውሃው ብርጭቆ ውስጥ ጨው ጨምራ ሰጠቻት። ሊዲያ እንዴት ይህንን ታመጭልኛለሽ ብላ ውሃውን እላይዋ ላይ ስደፋባት፣ ኤላ ሊዲያን በጥፊ ብሎ ከቤት እንድትወጣ አስጠንቅቆ አባረራት። ዳግመኛም ወደዚህ ቤት ድርሽ እንዳት ብሎ አስጠንቅቆ አባረራት። ኪንጎና ደመቀ ባደረጉት ተግባር ተሸማቀው እዚህ ሰፈር ዝር ማለት እንደሌለባቸው ተመካክረው ወስነዋል። ዴቭ አዴይን ኪችን ገብቶ እሷን እንደሚወዳት እያወቀች እንዴት እንደዚህ ልታደርግ እንደቻለች ጠየቃት። አዴይም እሷም እሱን ፍቅር እሱን ፍቅር ስለምትወደው የምታሳልፍበት ከፍቅር የምታስተናግደው መከራ ዛቻ፣ ሁሉን የግፍ ጥግም በዚሁ የቅናት መንፈስ ተነሳስቶባት እንደሆነና ባርኮትን እንደምታፈቅረው ለማስመሰል ጥረቷን ቀጥላለች። ባርኮት ለሚወደው ጓደኛው ለኤላ የሆዱን ሊያማክረው እቤቱ ሄዷል። ባርኮትም የዱሮ ፍቅረኛውን እንዳገኛት ነገረው። ኤላም ጥሩ እንደሆነና አሰናግቶ መሄድ እንደሚችል መለሰለት። ባርኮትም አዎ እሱ ጥሩ ነው፣ ነገር ግን አደይን ደግሞ እንደማፈቅራት ፍቅሬን ገልጭላት አለ ብሎ አለው። ኤላም እንዴት ቸኮል ካለው። ባርኮትም በጣም ግንኮ እኮ እሷ ምላሿ አልፈልግም ነው አለው። ኤላም እንደውም ጥሩ ነው፣ በቃ የራስን ሕይወት ለመጀመር ስትፈልግ ይሄንን ስላለችህ ብሎ ተስፋ ሰጠው በዚህም መሰረት ለምለም የትሄደች ብሎ ጠይቀው አደይ ጋር እንደሄደች ነገረው ለምለም በለምለም የተበሳጨችው ሊዲያ መኝታ ክፍል ቁጭ ብላ ስታለቅስ ፍቅር መታ ችግሯን እንድትሰማት ራሷን ታግ እንድትሰማት ራሷን ተጋባዥ ሆና አቀረበች ከዛውም በጎን ሳቀያለች ያለች እየፈለ እየሳቀችባት ምን ሆነች ነው ለምን አትነግሪኝም ያለቻት ሙርቲ ዝባት ጀምራለች ሊዲያም ኤላ ባደረጋት ነገር ተበሳጅታ መልቀሷን ተያይዘዋለች ፍቅር ደግሞ ለማስረዳት በማስመሰል እየሳቀች ነው በጣም የሚወዳት የሚወደዱት አደይና ለምለም ተገናኝተዋል አደይ ስለሆነችው ልትነግራት ነው ለምለምም ምን ሆነች ነው ብላ ስትይዛት ባርኮት የፍቅር ጥያቄ እንዳቀረበልኝ ያነገርኩሽም አይደል በሌላ አይዲል በሌላ ደግሞ ወደ ወሬዋ ገባችና ባርኮት ስጦታ እንደሰጣትና እንደሚወዳት ጭምር ነገረቻት። ባርኮት ጥሩ ሰው እንደሆነና ለሴትም ክብር እንዳለው ካወሩ በኋላ አደይ ከሁሉም በላይ ዴቭም እንዲከፋው እንደማትፈልግ ነገረቻት። በመሀል ፍቅር መጣችና ትንሽ ስራስሪ አንቺስ እንዴት መጣሽ? ብላ ጠየቀቻት። ለምለም አንቺ እኔ ስም አለኝ፣ አንቺ አይደለውም ብላት፣ ክብርሽን ጠብቂ ብላ ለምለም እራሷን አስከብራ ወጣች። ወደ ሳሎን አመሩ። ፍቅር አጋጣሚውን ተጠቅማ ለሊዲያ ለምለም እንደመጣችና እጅሽ ላይ ናት፣ የፈለግሽውን ማድረግ ትችያለሽ ብላ ወደ ሳሎን ሳሎን ላይ ተገናኙ። ሊዲያ ለምለምን፣ ፍቅር ደግሞ አዴይን ለመምታት ተጋበዙ። በመጨረሻም ዴብ የሆነው ግራ ገብቶት ሲመጣ ተያይዘው አገኛቸው። እሱም ተቆጥቶ ከተላቀቁ በኋላ ሁሉም ወደ የመጡበት ሄዱ። ከዚህ በኋላ ነበር ባርኮት መጥቶ ከዴብ ጋር ፊት ለፊት የተጋፈጡት ዴብም እኔ እንደመወዳት እያወቅህ እንዴት አንተ እንደዚህ ታደርጋለህ? ጓደኛዬ ነህ ብዬ ሁሉን ስነግርህ ጭራሽ አንተ እያለ ወቀሰው። እንደሚያፈቅራት አስረግጦ እንዲነግረው ፈለገ። አዎ አፈቅራት አለው አለው። በዚህ ተቆጥቶ ዴብም ሊሄድ ባርኮትም ሊሄድ ሻንጣቸውን በማዘጋጀት ላይ ናቸው። ለምለምና አደይ የሆድ ሆዳቸውን ካወሩ በኋላ ፍቅርና ሊዲያ ባደረጓቸው ነገር ይቅርታ ጠይቀቻት። ለምለምም እሷ እንደምትወዳትና እንደምትረዳት እህቴን አንቺ እህቴንሽ ብላ ታበርታቻት። በኋላ ወደ ቤቷ ስትደርስም ኤላ ደስ የሚል ምሽት ልደቷን አስመልክቶ ቀሚስ ስጦታ ገዝቶ ሰርፕራይዝ አድርጓታል። ለምለም በጣም ደስ ብሏታል። ተመስገን ብላ ፈጣሪ ሆነ አመስግናለች። ባርኮትም ፍቅር ሰራተኛ ፍቅሩ እንዴት ሊያገባ እንደሚችልና እናቱ ይህንን ብትሰማ ምን እንደምትለው ስታወራ እናቱ ጋር ይህ ወሬ ከደረሰ እሷ ራሷ ከእሷ ራስ ላይ እንደማይወድ ነግሮ አስጠንቅቋታል። ብም ይህንን ቤት ትቶ አክስቱ ጋር እንደሚሄድና እህቱ ደግሞ መሄድ እንደማትፈልግ አውርተው ሳሎን ላይ ተፋጠጡ። ሁለቱም አደይን በማፍቀራቸው ለኔ ለኔ በማለታቸው ሁለታቸው በክፉ አይን እንዲታያዩ አድርጓቸዋል። ባርኮትም ማን እንደነገረው እንደነገራቸው ግራ ገብቶታል። አደይም ይቅርታ በማለት ይቅርታ እየጠየቀች ትገኛለች። በቀጣይም ሁለቱ ቤቱን ለቀው የሄዱ ይሆን? ምን ሊፈጠር ይችላል? አብረን የምነ ይሆናል